ስታንዳርድ ደግሞ ስትመጣ እነዚህ ልጆች አብርሽ ሀያ አራት ሰዓት እንደ ቬንቲሌተር የተሽከረከሩ ነው። ይሄንን ብር የሚያመጡ አምስት መቶ ድርተው እቃ ገዝተው አንድ ኪስ እንጀራ አስራ አምስት ድርሃም ለመግዛት የሚሳቀቁ ልጆች ናቸው። ለእነሱ ከማዘን እንጂ ማቲ ቢያገኝ ወንድማችን ነው፣ አንተን ብታገኝ ወንድማችን ነው። ገባህ? ከሌላ አንግል እንዳታየው። ብዙዎቹ ተጎድተው የሚመጡት እኔ ጋር፣ ረጁ ጋር፣ ተስፌ ጋር፣ ሀቢባ ጋር፣ ሳይ ጋር ነው የአስክሬን ማዕት ሆስፒታል እየሄድን ሲወድቁ የሚያነሳቸው እብድ እየተባሉ የሚበሉት ሞዴስ መግዣ የሌላቸው ልጆች ሆስፒታል አሉ አብርሽ ማቲ ዞኪድ ሆስፒታል ጎብኗቸው የአንደኛ ከጎናችሁ እቆማለን በተረፈ ግን አብርሽ እና ሩታ የሚባሉ ኢትዮጵያዊ ወንድሞቻችን ስለተጣመሩ ስላገቡ ለምን እንቀናለን ፍሬያችሁን ያሳየን ምንም ከቅናትም ከተንኮልም አይደለም ነገር ግን ህመም ውስጥ ከነሱ ጋር ህመማቸውን የምንካፈለው ለሊት የዚህ ሀገር ፖሊስ እንኳን ትቷቸው ሄደን ተጋፍጠን ከፖሊስ ጋርም ከመዳሞቻቸው ጋርም አንገት ለአንገት ተናንቀን ጥሩ ቦታ እንዲደርሱ ስንለፋላቸው ወርደው ሲገኙ ስለሚያናድደን ነው። ከጥላቻ እንዳታዩ። አብርሽ እንደዚህ ምን ነው፣ ነገም አንተ ማይሆን ቦታ ላይ ስትሆን ምንናገረ ጥሩ ቦታ ላይ እንድትሆን ነው። እነዚህንም ልጆች የምንናገራቸው እንጂ፣ ማቲ ነገር ከሆነ ማቲያው ነገ ችግር ደረሰባት አንዲት የመዳም ቅመም መኪና ይዘኪድ ብለው እሺ ነው የሚለው ምክንያቱም ህመማቸውን ስለሚያይ ማለት ነው። አብርሽ ደግሞ ሞር ኢትዮጵያ ስለሆንክ ደግሞ እዚህ ያለውን ነገር አታቅም። እንጀራ ገዝቶ አይበሉ መዳም ቤት ያሉ ልጆች የመዳምን ዩኒፎርም ላያቸው ላይ ተጣብቀው በኤርገንዶ ጫማ ሽንት ቤት ክሎሮክስ እየሸተታችሁ ያገኙትን ገንዘብ ለሰው አትስጡ፣ ለራሳችሁ አድርጉ። ጉሩፕ ሰብስበው ለራሳችሁ ይሁኑ ነው እንጂ አብርሽ፣ ለአንተ ስለተደረገ ልክ ለምን እንቀናለን? ወንድሜ ነህ እኮ ለምን ቀና ባህል ያንተን ውድቀት አልፈልግም። ገባ ካብርሽ ከሌላ እንግል እንዳታየው። ስለዚህ ያን ለዛ ለመናገር ነው። ምክንያቱም እዚህ ሀገር በረዶ ቤት ውስጥ ወደ ሦስት መቶ ምናምን አስክሬን አለ። ኢትዮጵያ ኤምባሲ ራ አገራቶች ላይ ብዙ አይነት ችግሮች ሲፈጠሩ ዩቱብክ ላይም ቲክቶካችሁም ላይ ሾ ከማሳየት ውጭ አንድ ቀን ለዚህ አረብ ሀገር ድምፆኛለሁ የምትለው ቪዲዮ አለ? ቆይ አንደኛ ይሄን ትነግረኛለህ፣ ሁለተኛ ነገር ደግሞ በራሳችሁ ላይቭ ላይ ነው የወር ደሞዜ ተበላ እያሉ ደረት እየደቁ በቪዲዮ የመጠኔ ቴሌቪዥን ይገዛልህ ለምን ሙሉ ቡርች ከሊፋን አይገዙልህም? አይገዙልም አይ ዶን ኬር ወደሽ ከተደፋሽ ቢረግጡሽ አይፋል ለአመዳም እያለች ለእናንተ ጎጆ መሞ ያምስል ከግርድና አትወጣም። ገረድ ነው ስሟ። እኛን ግን ወደድክም ጠላህም አብርሽ፣ እኛን አይወኩሉም። እንደዚያ ይሄ ለሆኑ ጥንዶች ምናምን ጉሩቱ ሰብስቤ ምናምን እነሱን ሆዳቸውን ልሞል አበዳን አላደርገውም። እኛን አይወኩሉም። አረብ ሀገር ላይ ያሉትን የዛን ምላሻችሁን ደግሞ ሰርጋችሁ ላይታችሁታል። አስር ሰው ነው የተገኘው። ስለሰሙን ነው አስር ሰው የተገኘው። አብረሽ እኛም እኮ ወንድማችን ነቃ፣ አንተ ሰርግ ላይም እኮ መምጣት ነበረብን አይደል? እንደንት ነው ማለት ነው? ግን ያደረጋችሁት ምንድነው? የብሽሽቅ አደረጋችሁት በማይሆን ሰዓት። እውነት ለተዋህዶ ክብር ቢኖራችሁ ራሱ ለየትኛውም እምነት ቢኖራችሁ በዚህ ሰዓት አታደርጎም ነበር። ሲቀጥል እኛ በእናንተ አንቀናም፣ ቀንታችሁ ነው ስጥል ቅድም ሰምቻለሁ እኔ። ቅርታ አድርግልኝ እምቀናው አረብ ሀገር ለፍታ ቤት በሰራች፣ አረብ ሀገር ለፍታ ኑሯን ባቀናች፣ አረብ ሀገር ለፍታ የእናቷም ጓዳ በቀየረች ሴት እንጂ ለአረብ ሀገር ለፍታ ናአመዳም ያለች ቲቪ እና ቴሌቪዥን ለገዛች ልብስ አረንጓዴ ቢጫ ቀይ ገዝታ ሰፍታ የሰው ሰርግ ላሙቅ ለምትል አይ ዶን ኬር አይመለከተኝም። ነገር ግን አብርሽ እኛም የተቃወምንክ ጠልት ከጥላቻ አይደለም። በነገራችን ላይ አብርሽ ከጥላቻ እንዳታየው ምክንያቱም እዚህ ሀገር ሲወድቁ ሲሞቱ ሲራቡ ምን ሲሉ የሚመጡት እኔ ጋር ነው። አብርሽ ጋር አይሄዱ ወይ ናቲ በአቅራቢያቸው ካሉ ናቲ ጋር ሊሄዱ ይችላሉ። እናንተ ጋር አይመጡ ስለዚህ እኛ የተናገርናችሁ በዚህ አንግል ነው። በክፉ አንግል አትውሰዱ። አንተ ራስ ካብሪ ስለሚመለከተ እውነት አንተ አረብ ሀገር የምትወዳችሁ አላችሁ። አረ ለምን ይሄ ቫኬሽናችሁ፣ ሆስፒታል ውስጥ የታመሙ እዚህ ዱባይ ውስጥ ማት ይዛሃቸው። እውነት አንዳንዴ ምን ትላላችሁ መሰላችሁ እኛ ስንረዳ እግዚአብሔር አይንም ሙድ አትያዙብን። ሄዳችሁ እያየናችሁ ጎብኟቸው። እስር ቤት ያሉ አሉ፣ ፓስፖርታቸው ተቀምጦ ሆስፒታል የተኙ መድኃኒት መግዣ አሉ። እነሱን ጎብኟቸው። እነ ሩታ እነማን እነማን ተሰባስባችሁ ማቲ ድራይቨሩን ለእኛ ያዘጋጃችሁ ፍሪ ድራይቨር ለነሱ አድርጉና፣ እናብርሽ ሄዶ ጎብኝተው ሁለት ሰው እንኳን ወደ ኢትዮጵያ ያስገቡልን። የዛን ሰዓት እኛ ከአብርሽ ጋር እንስማማለን። ማሌሽ ፋላስ። ይሄ ነው። ሌላው ማቲ፣ እኔ ደውዬ ከአንተ ጋር አወራለሁ። እንዳትቀሪው ደሞ ፕሮግራም አለች፣ እዛው እናወራለን። እንዳትስቂ ላይ ተፋርግ